ሰማዕቱ መርቆሪዎስ የቅዱስ መርቆሪዎስ ወላጆቹ አስሊጥ ከምትባል ሀገር ቢሆንም እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበር አንድ ቀን እንደ ልማዳቸው አውሬ ሲያድኑ ከገጸ ከለባት የሆኑ ሁለት ወንዶች አግኝተዋቸው የመርቆሪዎስን አያት በሉት። አባቱንም ሊበሉት ሲሉ የታዘዘ መልአክ ከለከላቸው። ዙሪያቸውንም በእሳት አጥሮ ከበበባቸው። እነርሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚህ ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች ቸዋዎች ሆነው አብረውት ወደ መንደር ገቡ። ከዚህ በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፒሉፓዴር ተባለ። የውሻ መልክ ያላቸው በእርሱ ዘንድ ብዙ ዘመናት ኖሩ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስም ወላጆቹ አስቀድመው አረማውያን ነበሩና የክርስትና ጥምቀት በጸጋ ተቀበሉ። አባቱ ኖህ እናቱም ታቦት ብለው ሰየሟቸው። ቀድሞ ፊሎፓድር የነበረው ስሙ ተለውጦ መርቆሬዎስ ተባለ። መርቆሬዎስ ማለት የአብ ወዳጅ ማለት ነው። ዳግመኛም የክርስቶስ አገልጋይ ማለት ነው። የውሻ መልክ ያላቸው ግን መልአኩ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ የሚታዘዙና የሚያገለግሉ ሆኑ። ንጉሱም የመርቆሬዎስን አባትና የውሻ መልክ ያላቸውን ዜናቸውን ሲሰማ ወታደሮቹ ልኮ በፊቱ አቆማቸው። እግዚአብሔርም የቀድሞ ፍጥረታቸውን መልሶላቸው አራዊት አደረጋቸውና ንጉሱን እጅግ አስፈሩት። ንጉሱም የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸውን ያርቅለት ዘንድ ለመነው። የቅዱስ መርቆሬዎስም አባት በለመነ ጊዜ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ንጉሱም የመርቆሬዎስን አባት ገዢና የሰራዊት አለቅ አድርጎ ሾመው። የውሻ ፊት ያላቸው አብረውት ያገለግሉት ስለነበር ሁሉም የሚፈሩት ነበር ነው። ንጉሱም የመርቆሬዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያገባ ታሰበ። የመርቆሬዎስ አባትም የመርዶሳውያን ሀገሮችን ሁሉ ገዢ በነበረው ንጉሥ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው። ቆይቶም በሀገሩ ላይ ሾመው። ሚስቱም ጠፍታ ከሀገሯ ወጥታ ሄዳ ስለነበር ከባሏ ተገናኝተው በዚያ መኖር ጀመሩ። መርቆሪዎስም አባትና እናቱ ከሞቱ በኋላ ንጉሡ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። መርቆሪዎስ መኮንነት በተሾመ ጊዜ ገጸ ከለባቱ አብሮት ነበር። ለመዋጋትም በወጣ ጊዜ የቀድሞው የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ስለነበር ማንም አይቋቋመውም ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናው በሀገሪቱ ሁሉ ተሰማ። በሮሜ ሀገር ጣዖትን የሚያመልከው ዳኪዎስ የተባለው ንጉሥ የበርበር ሰዎች ጋራ ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስን በጦሩ መካከል የተሳለ ሰይፍ የያዘ የእግዚአብሔር መልአክ ስላየ ንጉሱን እግዚአብሔር ያጠፋቸዋልና አተፍራለው። መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረገ ጊዜ እግዚአብሔርን አስበዋለው። ጦርነቱንም ድል አድርጎ ሲጨርስም መልአኩ ድጋሚ ተገልጦለት ለምን የፈጣሪን ስም መጥራት ረሳለው? ከጦርነቱም በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን አደረገ። ቅዱስ መርቆሪዎስም በዚያ ስላልተገኘ ለጣዖታቱ ዕጣን በማሳረጉ እንዳልተባበረ ንጉሡ ሲያውቅ መልእክተኞች ልኮ አስወጣው። ንጉሱም ከእኔ ጋር ለምን አታጥንም ባለው ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን አውልቆ ከወረወረለት በኋላ ክብር ይግባውና አምላኬ ክርስቶስን ፈጽም ያልክደውም ለረከሱ ጣዖቶችም አልሰግድም አለው። ንጉሱም ተናዶ ልዩ ልዩ በሆኑ ሲቃዮች አሰቃየው። ንጉሱም ስለ መርቆሬዎስ ብለው የሀገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ የቀጶዶቅያ የእስያ ክፍል ወደሆነች ወደ ቂሳሪያ ከደብዳቤ ጋር አላከው። በዚያም እጅግ ካሰቃዩት በኋላ ንጉስ ዳኪዎስ አዘዘ ኅዳር 25 ቀን አንገቱን በሰይፍ ቆረጡት። የሰማዕትነት ተጋድሎውን ፈጸመ። የህይወት አክሊል ተቀዳጀ። በዓለም ሁሉ አብያተ ክርስቲያን ታነጹለት። እግዚአብሔርም ድንቅ ድንቅ ታምራትን በቅዱስ መርቆሪዎስ ስም አደረገ። ከብዙ ተአምራት አንዱ የቂሳሪያው ሊቀጳጳስ ባስሊዮስን እረርቶ ከሃዲው ኦሊያኖስን የገደለበት ነው። ኦሊያኖስም ነግሶ የክብር ባለቤት ጌታችን ክዶ ጣዖትን ማምለክ፣ ክርስቲያኖችን ማሰቃየት ጀመረ። የቂሳሪያው ሊቀጳጳስ የቂሳሪያው ሊቀጳጳስ ባስሊዮስም አስተምሮ ሊመልሰው ወደ ንጉሡ ይመጣ ክብር ይግባውና ኦሊያኖስ ጌታችንን ሰድቦ ባስሊዮስ ማሰረው። ባስሊዮስን በእስር ቤት በቅዱስ መርቆሬዎስ ስዕል ፊት ጸለየ። ስዕሉም ወዲያው ተሰወረው። ያን ጊዜ ወደ ካሃዲ ንጉሥ ኦሊያኖስ ዘንድ ሄዶ በጦር ወግቶ ገደለውና ወዲያውን ወደ ቦታው ተመለሰ። ከጦሩም አንገት ደም ይንጠፈጠፍ ነበር። ቅዱስ ባስሊዮስ ከካሃዲው ንጉሥ እንደገደለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነ ኦልያኖስን ገደልከውን? አለው ስዕሉምያን ጊዜ አዎን እንደሚል ራሱን ዘንበል ላደረገ ቅዱስ ባስሊዮስን ደስ ብሎት እግዚአብሔርን አመሰገነ። ከቅዱስ መርቆሪዎስ በረከት፣ ረድኤቱን ጣዕሙን ያሳትፈን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ይህንን መንፈሳዊ ቻናል ሰብስክራይብ፣ ቪዲዮ ላይክ በማድረግ ሐሳብ፣ አስተያየታችሁን በማስፈር መንፈሳዊ ድጋፋችሁ አይለየን።